የቃል ኪዳኑ ታቦት ተባለ እንግዲህ፣ ከነስሙ የቃል ኪዳኑ ታቦት ነው የሚባለው። ምንድነው? ቃል ኪዳኑ በያህዌ በእስራኤል አምላክና በህዝቡ በእስራኤል መካከል የተገባው የህጉ ኪዳን ምልክት ነው ማለት ነው። ለዚህ እዛ ጋር ሲደረስ እንደ ልዩ ነገር ተቆጥሮ እስካሁን ታቦት ምናምን እያለ እንጨቃጨቃለን እንጂ ምልክቶች፣ የቃል ኪዳን ምልክቶች ቀድሞም ነበሩ። ዛፉ ቀስተ ደመናው፣ መርከቡ፣ ማነ መገረዙ ከዛ ደግሞ ከእስራኤል ልጆች ጋር ደግሞ የቃል ኪዳኑ ታቦት ግን ምንድን የሆነው? ሁልጊዜ ጊዜ ኪዳኖች የሚሻሩት ኪዳኖች የሚቋረጡት ውል ተቀባው ሰው ኪዳን ያበላሻል። አዳም ኪዳኑን አበላሸ፣ ውል ተቋረጠ። ከዛ በኋላ የዛፉ ሌለ የኖ እንኳን ከፍጥረቱ ሁሉ ጋር ስለሆነ ከቀጭኔው ከዞኑም ጋር ስለሆነ እስካሁን እየጸና ነው። በአብርሃም ቤት መገረዝ ነው። አብርሃም ቅድመ ሁኔታ የሌለው ኪዳን የተሰጠው ሰው ነው። ለዚህ መገረዙ ቀጥሏል። ከእስራኤል ልጆች ጋር ግን ቅድመ ሁኔታ ያለው ኪዳን ነው። አድርግ፣ ካደረግ በህይወት ትኖራለ፣ ካላደረግ ትሞታለ ነው። ስለዚህ ውሉ ሊፈጽሙት አልቻሉ። መጽሐፍ ቅዱስ ምን ይላል? ከግብፅ ሀገር አወጣኋቸው፣ እንዲጠብቁት ደግሞ ኪዳንን ሰጠኋቸው። ለዚህ እነሱ አልጸኑም አለ። ኤርሚያስ ደግሞ ከዚህ በኋላ እንግዲህ የቃል ኪዳኑ ታቦት ብለው አይጠሩትም። ከእንደገና ደግሞ አይደረግም ወይም አይሰራም ከዚህ በኋላ አይሹትም። ሌላ አዲስ ቃል ኪዳን የምገባበት ወራት ይመጣል ብሎ ነቢዩ ኤርምያስ ተናገረ። ጌታ ኢየሱስ ሊመጣ 600 ዓመት ሲቀሩ። ለዚህ ባቢሎን ንጉሥ መጣ። እስራኤል ልጆች እጉን ስለተላለፉ ቅጣታቸውን ተቀበሉ። መቅደሱም ተቃጠለ። በውስጡም ያሉት ንዋያተ ቅድሳት እንደተዘረፉም እንደተቃጠሉ ይታሰባል። በእኛ መጽሐፍ ቅዱሳችን ላይ ትልቁንም ትንሹንም እቃ እንደዘረፈ ይናገራል። የኦርቶዶክሶች መጽሐፈ ኩፋሌ ደግሞ ኩፋሌ ባልሳሳት፣ ታቦቱ ወደ ባቢሎን ተማርካ ሄደች ይላል። መጽሐፈ ኩፋሌ ነው ተማርካ ሄደች ወደዛ ይላል። እንግዲህ መጽሐፉን እሱ ካልሆነ ልናስተካክል እንችላለን። ግን ኩፋሌ ላይ ይመስለኛል ያነበብ መስለኛ ወደ ባቢሎን ተማርካ ትወስዳለች ነው የሚሉት። እንግዲህ ወደዚህ በኩል ቤት እንደመጣች አላቅም። ኢትዮጵያ ግን ወደ ባቢሎን ተማርካ ተወስዳለች ይላል፣ ያረጋግጣል። ባጭሩ ግን ኤርሚያስ ከዚህ በኋላ ይደረግማል። ከዛ ከሁለት ሺህ ዓመታት በኋላ ከአብርሃም እስከ ክርስቶስ ያለው ነው ይሄ። ከሙሴ እስከ ክርስቶስ ደግሞ የአሁድ 1500 ዓመት የአቼ ቃል ኪዳን ምልክት ሆና ቆይታለች። ግን እንደ አንድ ሺህ ማለት ይቻላል። ምክንያቱም ክርስቶስ ከመምጣቱ ከ600 ዓመታት በፊት እግዚአብሔር ከእስራኤል ጋር ያለው ቃል ኪዳን፣ እስራኤል ኪዳን አፍርሰዋል። እግዚአብሔር አያፈርስም፣ ወደፊት ያስበዋል። ግን እነሱ አፍርሰዋል። ምልክቱ ከመሃላቸው ተወግደዋል። ይህ ከሆነ ከ600 ዓመት በኋላ ደግሞ ኢየሱስ መጣ። በኤርምያስም የተነገረው በነቢያት ማፊ የተነገረው አዲስ ኪዳን ሊጀመር ነው ማለት ነው። አሁን የአዲሱ ኪዳን ምልክት ታዲያ ምንድን ነው? ነው እንግዲህ ከአዳም ጋር ዛፉ ነው፣ ከፍጥረት ጋር ቀስተ ደመና ነው፣ ከአብርሃም ጋር መገረዝ ነው፣ ከእስራኤል ልጆች ጋር የቃል ኪዳኑ ታቦት ነው ምልክቱ። በአዲስ ኪዳን ሲባል ሉቃስ 22 ላይ ጌታ ኢየሱስ ሊሰቀል አንድ ምሽት ሲቀረው ቂጣውን አነሳና ይህ ስለ እናንተ የሚሰጠው ስጋዬ ነው፣ ይህን በበላችሁት ጊዜ ሁሉ ለመታሰቢያ ያድርጉት አለ። በቄጣው በኩል የሚሰጠውን በመስቀል ላይ የሚሰጠውን ስጋ እንድናስብ ተደረገን። ከዛ ጽዋውን አነሳ። ጽዋውን አንስቶ ምን አለ? ይህ በደሜ የሚሆነው ነገ ነው የሚሰቀለው፣ እውነተኛው ደሞ የነገው ነው እና በደሜ የሚሆነው አዲስ ኪዳን ነው አለ። የአዲሱ ኪዳን ምልክት ወይም የአዲሱ ኪዳን ከእግዚአብሔር ጋር የተጋባ ነው ውል ወይም የአዲሱ ኪዳን ምልክት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው ማለት ነው። እና ከእስራኤል ጋር የተጋባው ህግ ኪዳን ምልክቱ ታቦት ነው። ከእኛ ጋር የተጋባው ኪዳን ደግሞ ምልክቱ የጌታችን የኢየሱስ ክርስቶስ ደም ነው ማለት ነው። ታዲያ ራዕይ መጽሐፍ ላይ ለምንድን ነው የቃል ኪዳኑን ታቦት ዮሐንስ በራዕይ ያየው? ነው ጠያቂው ጥያቄ። መልሱ ቀላል ነው። ምክንያቱም እግዚአብሔር የእስራኤልን ልጆች እነሱ ቸል እንዳሉት ማለት ነው ቸል ብሏቸዋል። ነገር ግን ጳውሎስ ይነግረናል። እስከ ፍጻሜው ነው ወይ? እስራኤል ተቆርጦ የሚቀሩት እግዚአብሔር ከእስራኤል ጋር የቀረ ታሪክ የለውም ወይ? እስራኤል በቤተ ክርስቲያን ተተክታለች ወይ ዘ ዶክትሪን ኦፍ ሪፕሌይስመንት ካቶሊክ እንደምትለው እስራኤል ከዚህ በኋላ ምንም ከዚህ በኋላ እግዚአብሔር ከእነሱ ጋር ጉዳይ የለውም፣ በእነሱ ቦታ ካቶሊክ ተተክታለች ብለው እንደሚያምኑት ነው፣ ወይስ የቀረ ተስፋ አለ? መጽሐፍት እንደሚናገሩ እግዚአብሔር ህዝቡን እስከ መጨረሻው እንደማይጥላቸው ይናገራል። ጳውሎስ ደግሞ ኖ በእነሱ ላይ እንዳትመኩ ይላል። ምክንያቱም ቀን አለ። ምንድነው? ቅሬታዎች የሚተርፉበት ጊዜ ይመጣል። አሁን የሚጠበቀው የአሕዛብ ሙላት ነው። ማለት የቤተ ክርስቲያን ሙላት ነው። ቤተ ክርስቲያን ሙላቷ ሲፈጸም ትነጠቃለች። ስትነጠቅ በዳንኤል ትንቢት የተጻፈ የቀረች ሰባት ዓመት አለች። መሲሁ ሲመጣ 69 ሱባይ የተፈጸመው የምትቀር ሰባኛ ሱባይ የምንላታለች ወይም ሰባት ዓመት መከራ ተብላ የምትታወቀው ማለት ነው። እናም ሰባቱ ዓመት መከራ በተለይ የሰባቱ ዓመት ሁለተኛው አጋማሽ በእስራኤል ልጆች ላይ ወይም በያዕቆብ ቤት ላይ የሚመጣ ታላቅ አይተውት የማያውቁት እልቂት ነው፣ መከራ ነው። ሲሶ እስራኤላውያን ከፊታችን መከራ ይገጥማቸዋል፣ እልቂት ይገጥማቸዋል። ያን ጊዜ በሰማይ ያለችው ልክ ቸርች ከተነጠቀች ከሶስት ዓመት ተኩል በኋላ ነው እና ዮሐንስ ራእዩን እግዚአብሔር በዛ ያለውን መቅደስ ድሮ ሙሴን ተራራ ላይ ወስዶ በራእይ ያሳየው የነበረው ተከፍቶ የቃል ኪዳኑን ታቦት አሳየው ማለት እግዚአብሔር ከሕዝቡ ከእስራኤል ጋር ያለውን ቃል ኪዳን አሰበ ማለት ነው። ሕዝቡን እስራኤልን ሊታደጋቸው አሰበ። ምክንያቱም የሚተርፍ አይኖሩም ነበረ መጽሐፍት እንደሚሉ ዘርባ ያስቀርላቸው ኖሮ እንደ ሰዶም በሆኑ እንደ ጎሞራ በጠፉ። በሮሜ 11 ላይ ያ ለድንግል ማርያም የተጻፈም አይደለም። የሚቀሩ ቅሬታዎች አሉ። የእስራኤል ቅሬታዎች አሉ። መጨረሻ ላይ መሲህ የሚቀበሉ ማለት ነው። እና እነሱ የሚተርፉበትን ነው። እግዚአብሔር ህዝቡን እስራኤልን ቤተ ክርስቲያን ከሄደች በኋላ ባሉት መከራ ውስጥ በሚገጥማቸው ነገር ውስጥ ያልቁ ይሆንን ይጠፉ ይሆንን? ነቢያት አስፈሪ ነገር ነው የተናገሩት። ከህዝቡ የሚተርፍ ያለ አይመስልም። ግን በታላቁ መከራ መካከል ላይ እላይ ያለው መቅደስ ተከፈተ፣ የቃል ኪዳኑን ታቦት ታየች ማለት ህዝቡ እስራኤል በታች ነቢያት እንደተናገሩት ኪዳኑን አልሰሙም እግዚአብሔር ቸል ብሏቸው ነበረ። እነሱም ከግብፅ ሀገር ወጥቶ የሰጣቸውን የኪዳን ነጋል አሰቡ ነበር። ጭራሽ መሲያቸውን ሰቅለውታል። ነገር ግን እግዚአብሔር ኪዳኑን ይረሳ ይሆን ወይ? ለሙሴ እዛ ወስዶ በራይ ያሳየውን ያንን ይረሳ ይሆን ወይ? ልክ በራይ መጽሐፍ ላይ ቸርች ከሄደች በኋላ የቃል ኪዳኑ ታቦት ታየ ማለት። የቃል ኪዳኑ ታቦት ምንድን ነው? የቃል ኪዳኑ ታቦት ከእስራኤል ጋር እግዚአብሔር የገባው ኪዳን ምልክት ነው። ስለዚህ ጉዳዩ ከቤተ ክርስቲያን ጋር የሚያያዝ ሳይሆን ከያህዌ ሕዝብ ጋር ወይም ደግሞ ከእስራኤል ሕዝቦች ጋር ነው። እግዚአብሔር ኪዳኑን ያስባል፣ አይተዋቸውም። በዘካርያስ 14 መሰረት ስለነሱ ሊጋደል ይወጣል። ያ የሰቀሉት ጌታ አምላክ መሆኑ ይገለጣል። እግዚአብሔር ራሱ ከቅዱሳኑ ጋር ይገለጣል ል ዘካርያስ 14 ለኢየሩሳሌምም ደግሞ ይጋደልላታል ወይም ደግሞ ጠላቶቿን ያጠፋላታል። ከዚያ በኋላ ጌታችን ኢየሱስ በምድር ላይ እግሮቹ በደብረ ዘይት ተራራ ላይ ይረግጣሉ። የሺው ዓመት መንግስት ይጀመራል ማለት ነው። ለዚህ ታቦት በሰማይ ታየ ማለት ያህዌ የእስራኤል አምላክ እግዚአብሔር ከእስራኤል ልጆች ጋር የገባውን ቃል ኪዳን አሰበ ማለት ነው።